በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። ስንክሳር ዘወርኀ መጋቢት አራት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ መጋቢት አራት በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፍዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል ኔሳን ወር ማለትም በሚያዝያ አስራ አራት ቀን ከአይሁድ ጋር ያከብሩ ነበረና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡ ወይም ሐሙስ ወይም ዓርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሰታቸውም ኤጲስቆጶስ አወገዛቸው። ግን አልተመለሱም። ስለዚህ ወደ ሮሜ ሊቀ ጳጳሳት ወደ ድምትራጢዮስ፣ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ሰርባሞን፣ ወደ እስክንድሪያ ሊቀ ጳጳሳት ወደ አባ ዴሜጥሮስ፣ ወደ ኢየሩሳሌሙ ኤጲስቆጶስ ወደ አባ ሲማኮስ መላእክትን ላከ። የእነዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልም በይሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታደርጉ የሚል መልእክትን ላኩ። ይህንም ትእዛዝ የምተላለፈውን ከምዕመናን እንዲለይ ያወገዙ በዚህ ጉባኤ አስራ ስምንት ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች ያቀርበው የልቃኔ ጳጳሳቱን መልእክቶቻቸውን በፊታቸው አነበበው። ከእነርሱም ከከፋች ምክራቸው የተመለሱ አሉ፣ በሲተታቸውም ጸንተው የቀሩ አሉ። ረግመውና አውግዘው ከሚመናን ለዩቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳባትን ዕለተ ፋሲካን ያለ ኢሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምእመናን ይለይ፣ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ ኢሁድ እንዲከበርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን። በተጋዶላቸው እና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹና ከሸንገላውም ያድነን ለዘላለሙ አሜን። መኮንን ሃንዱልዮስ። በዚችም ቀን የከበረና የተመሰገነ መኮንን ሃንዱልዮስ ከጵንፍልያ አውራጃ ብርጊያ በምትባል ከተማ በሰማዕትነት ሞተ። ይህንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለመውደዱና እርሱንም ስለማምለኩ ከዲዮቀልጣኖስ ተልኮ የመጣ ብሪንኮስ የተባለ መኮንን ያዘው። በመኮንኑ ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙ ምስክር ይሆን ዘንድ ስላደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። መጋቢት አራት ቀን የሚከበሩ ዓመታዊ የቅዱሳን በዓላት የቅዱሳን ሊቃውንት ጉባኤ አሞር ደሰት ውስጥ ቅዱስ ሃኑልዮስ መኮንን ሰማዕት። ወራዊ በዓላት፦ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያው፣ ቅድስት ሶፍያ ሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ እኔ አውቃለሁ። ስለዚህ ሶስት ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ